ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ጽናት እናም ክፍል ዘጠና ይዤላችሁ መጥቻለሁ። መቼ ነው የነ ጽናትና የነክር ቤል ትዳር ከችግር የሚጸዳው እያለ ነው። አሁን ለምሮ ማለት ነው። እኔ እንደዚህ መሆኑ ይሰለቻን አይደላለች። በጣም ደሞ እኮ ከምንም በላይ ሁሌ በኪራ ምክንያት መሆኑ ነው አላቅም አለች አላቅም ለምንድን ነው እነሱ ላይ እንደዚህ አይነት ፈተና እንደሚበዛ ነው አለች። ምሮ ፍኔ ማኮ ብታይ ቤት ታመጣ ስትለኝ ልቤ ትርክክ ነው ያለው። ፈጣሪ ይጠብቃቸው የኔ ፍቅር። ትናንት ግን ብዙ ጥሩ ቀን ነበረች አይደለ? በጣም ደስ ብሎኛል አላት። ግን እንዴት አባቱ እንደም ብጅ ላይ የሚያምረው አላት። ምርጫ ስለምችል ነው አለችው። እንደዛ ነው እንዴ? አላት እያላት ነው ማለት ነው። ፈቅራቸው ደስ ይላል። የናሁምና የምሩ እግዚአብሔር አንችን ስለሰጠ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ አለች። አሁን ያበደ ቁርስ ሰርችንም አበላሽ አለ። እኔ እሰራለሁ አለች። አይ እኔ ነኝ የምሰራው አላት። እኔ ሰርችንም አበላሽ ወድሻለው፣ እያላት ነው። እሺ ነው የሚባለው አደለ? እሺ በይ እያላት መጣው። ቁርስ ለስራለሽ፣ ቁርስ ሰርችልሽ፣ እንብላ እያላት ነው። አሁን ደግሞ ሰናይት እና ቤት ተፈጠዋል፣ ማለት ነው። ሰናይት ቤትን እያየቻት ነው። ምንድን ነው ርቦች ነው ይህንን? አለች አለቻት ማለት ነው። አይ ያራበኝም አይደለም ትራሱን በላሽ ውዬ እኮ ነው አይደለች። አንቺ ግን አይንሽ ቆንጆ ነው አለቻ። ድሮም በሰው ነገር መቅናት ልማድሽ ነው። እንዲ አይንሽ አንቺ ነው እንዴ አለቻት፣ ቤቲ ማለት ነው። አይ እንኳ እንደዚህ ሁኑ ጤነኛ ሆኖች አንግባባም ነበረ፣ አለቻት። ቆይ አንቺ ማነሽ ግን እያለቻት እየመጣሽ ተኝ እያለቻት ነው። እኔ ማነኝ እኮ እኔ እኮ መጀመሪያም ስምሽን ጠርጥሬ ነበር። እንዴት እንዴት ማለት ማን ብሎች ነው የጠረጠርሽው? ማንም ነዋ። ቆንጆ ስም ነው ያለሽ አንቺ መልክ ይሻላል አለቻት። አንቺ ግን ነርሷን ታያታለሽ ደግሞ ማናት እሷ? ይች ስንረብሽ ስናጠፋ እኮ እሷ ናት መርፌ የምትወጋያል አለች። ውይ እሷማ ጥሩ ነው፣ አለች እሰይ እሰይ ነው ያልሺው አለቻት። ኪራ የምታልሽ እነግርልሻለሁ አለቻት። አይ መድኃኒዓለም እንደዛ ዙር ጽናት እጅ ላይ ትጥላት አለች። ሰናይት ማለት ነው። አሁን ደግሞ ቤት ብቻዋን ቁጭ ብላ ኪራን እያሰበች ነው። አሁን ጓደኞቼ አንድ ጨዋታ አብረን እንጫወታለን እያለች ነው ማለት ነው። በጣም ታሳዝናለች። በነገራችን ላይ ቤቲ ማለት ነው። በኪሩቤል ፍቅር ያው እብድ ብላ ራሷን ስታለች እና እነ ኪሩቤል ቤት ነው ያለችው። ያው ጽናት እየ እንግዲህ እየተናደደች ነው። እሽ አጅር እዚህ ደግሞ ምን ታረጊያለሽ? ኧረ አሁንስ እኔ ሰለቸኝ። እሷ አይደክማትም እና እኔ ከእሷ ጋር መሮጥ አለብኝ። እንዲህ እያለች ነው ሌና ማለት ነው ለሰናይት ሰናይት ደግሞ መቼ ም ያች ብድናት ጉድ የሰራችሽ አይደል አለቻት ጠናች እንዳሰማሽ ብድብስ እብድ ስትይ ብሰማሽ በኋላ ትጮብሻለች እያለች ነው ሌና ላይ ለምን መሰላችሁ ሌና ላይ በጣም ስለምጮሁባት አሁንም ሰናይትንም ትጮብሻለች እያለቻት ነው ማለት ነው ትጮብሻለች እኔ እኮ ጉሮሯን ዥበድን ብጮሁባት አለች ሆሆ እያለች ነው ለነገሩ አንቺ መኩያ ሆነች አለቻት ምን ሸንጂ፣ አንቺ ጫፌ እንዳት ነጊ ፅናት ነው መጠራለሽ አለች። አስኮናኝ ለዚህ ቻቅ ምሽ ነው ምትነጫነጭው አለች አሰናይት። አሁን ጽየት ሄዳ ነው አሁን ወጣሽ ክፍላ ትሆናለች አለች። ለማንኛውም መድኃኒት ማስጫት ብሎሻን ኪራ አለች። ማን እኔ? ሊና አለች። አዎ በዛውም አንቺ ሙሰጂው አለች አሰናይት ማለት ነው። አላደርገውም አለች ሰናይት፣ ማንናት ሊና ማለት ነው። ለምን አለች ሰናይት ደግሞ፣ ለምን አለች። እኔ ከዚች ልጅ ጋር መዳረቅ ሰልችቶኛል። እንዲያውም አውቀርም ይመስለኝ ማበዷ፣ ልጅ ስናየት ደግሞ ማለት ነው። እኔም እንደዛ ነው የሚመስለኝ። እንዴ የምትሰራው ስራ እኮ እንዴት እንደሚያናድድ! እስኪ በናትሽ በህይወትሽ ጥሩ ስራ ስሪ። እሱ ነግርሻለው እና ንገሪኛ። ምንድን ነል አሁን መጽ ልጋ ልሄድ ነው። ባይሆን እኛ ቤት ልናወራለን ምንድን ነው የሞት ቀጦር ቀጠሮ የሚመስል ወሬ? እዚህ ማቆየት እያለች እንዴና ማለት ነው። አሁን ደግሞ ቁጭ ብላ እያወራች ነው ቤቲ ማለት ነው። ቤቲ ቁጭ ብላ ስታወራ ሰነ የተሰማታ ላይ ማናት ጽይ ተሰማታ ላይ ማለት ነው። ጽይ ተሰማት። እቺ ልጅ አሟት አይደለም አውቃ ነው ብላ ለኪሩፌል ተቀውጣለች። ጽይ ማለት ነው እሱ ደግሞ አራዲ ለማሟት ነው ይላል። እና ቁጭ ብለ ምንድነው የምትጨቃጨቁት? አለ ኪሩቤል። ይች እቺ አንተ ምንም መታቀም ምትላት ሴት ስልክ እያወራሽ ነበረ? አለች ሲ ማለት ነው። ምን አለ ኪሩቤል ማለት ነው። እውነት ነው ቤቴ አለ። እውነት ነው ጭራሽ ጠይቃት አለ። ስልኩን አምጪው፣ ስልኩን አምጪው አለች። ከዛ ኪራ ትወስድብኝ ነው አለች ቤቴ ደግሞ ማለት ነው ኪራልት ወስድብኝ ነው ኪራልት ወስድብኝ ነው እያለች ነው ማለት ነው ያምሻን እንዲ አንቺ ምን ሆነሻን? በቃ እሷ እየተጫወተች ነበረ እየተጫወተች ጨዋታ ሊሆን ይችላል አለች። ግን የተናገርሻቸውን ቃላቶች እያለች ነው እና በጣም ቆይ ግንም ቆይ ግን መርፌት ወጋለች አንተ ስትወጣ እንደዛ እኮ ነው መት መስለዋለች ግን እኮ ዝም ብዬሽ ሳያት ዝም ብዬሽ ሳያት እያለች ነው ማለት ነው ያው ኪሩቤልን እንግዲህ ግጥም አድርጋ ይዘዋለች ከኋላ ሁሉ እየተጫነችበት ነው እሱ ደግሞ ተሳቆለ ይሞት ነው ጽናት መረጋጋት እና ያለብሽ ያለቻ ነው ሰናይት ነው ጽናት ቤት እዳለች እና ሰናይት ቤት እዳለች ጽናት ማለት ነው እና ምን ማድረግ እንዳለብን ነው ማሰብ ያለብን። እኮ እንደዚህ አታድርጊ፣ ዝም ባል ኑሮ እሷም ደጋግማ ቤቴ ልታፈርስ ባል መጣሽ ነበረ አለች ጽናት። ሰኒዬ ደግሞ በጣም የሚያሳዝነው ነገር አለች፣ ዝም ብለች ነው ጌትና ድርሻ ያለሹ ማለትማ። ጽናት አንቺማ እኮ ተኝተሽ ተኝተሽ አሁን ነው የነቀሹ። አሁን ደግሞ ሰዓቱ የመቆጣት ሳይሆን ስለ ቤቲ የማጣራት ነው ያለብሽ። ማጣራት ነው ያለብሽ እንጂ አትቆጭ። መጀመሪያ ነበረ ሳትገባ ነበረ። አሁን ግን ነገሮችን ሁሉ ማጣራት ነው ያለብሽ እያለቻት ነው። በነገራችን ላይ የፀየፀይ ፈተና በጣም በስቷል ማለት ነው። ያው ኪሩቤል የሚያመጣው ኮተት የለም ማለት ነው። በጣም ብዙ ኮተት ነው የሚያመጣው።

በጣም ታናድደኛለች። እኔ ንዴቴን መቆጣጠር እያቃተኝ ነው አለች ጺ ማለት ነው። እኔ ደግሞ ሳቂ መቆጣጠር ነው የሚያቅተኝ አለች ሰናይት። አዎ እንደሱ፣ ሳቂ ንዴት ባንቺ አያምርም አለቻት። እኔ ብዙም አይመጽተኝም። አረ ቆይ ሌላ ስጫት ብያታለሁ። ውይ ይገላገልሽኝ፣ እንዲህ በስማማ አሁን። ቤቴ ደግሞ እዚ ቁጭ ብላ ብቻዋን እያወራች ነው። ሊና ይዛላት መጣ፣ ምግብ ማለት ነው። በተነሽ ብይ እንግዲህ አለቻት። አልበላም ማለች። አይ እንግዲህ አንቺ ተነሽ መድኃኒትሽ መዋጥ አለብሽ አለቻት ሊና ማለት ነው። እሷ ደግሞ አልበላም ኪራ ጋር ነው የምበላው፣ ኪራ ይምጣለኝ። ኪራ የለም ኪራ፣ እኮ ግን አመሽ። ኪራ እኮ አብረን እንበላለን እያለኝ ነው። እባክሽ አንቺ እንድትፋችው ፈልጎ ነው እያለቻት ነው ሊና ማለት ነው። እመጣለሁ ያለሽ ዝም በይ ኪራይዋሽም አልኩሽ አይደለም ዝም በይ አለች። ባክሽ አትጪ ቢጆሮዬ እንዳታደናቆሪብኝ አሁን ተነስተሽ ምትበይ እንደሆነብኝ አልበላሽ እንደውም ሌ ኩመኔ ጥሩ ነው አትብዬ አለቻት። አንቺ ትበይ እንደሆነብኝ አሁን መድኃኒቱ እንድትወጪ አለቻት። አዛ ኪራናልኝ፣ ኪራናልኝ፣ ኪራናልኝ እያለች ታብዳለኝ ማለት ነው። ኪራናልኝ፣ ኪራናልኝ፣ ኪራናልኝ፣ ኪራናልኝ

አሁን ደግሞ ሌላ እየበላች ነው ማለት ነው። ሌላ እየበላች ነው ችራ ነው ማለት ነው። በዛለቻቸው ሰናይት ማለት ነው። እና እኔ የምላድርግ ቢተባለጫት አትበላም፣ ተኝታለጫት አትተኛም። አሁንማ ጭራሽ ጀርባን እየመታች እየመታሽ አስክሽ አስማራት ነው ማለት የቀራችሁ። እና ብትባይስ ሰራተኛችሁ እኮ አይደለሁም። እሺ አሁን በደንብ ያሰማተም እንደምንም እያልሽ አብሊያት እያለች ነው ማለት ነው። አይ እኔማ ሌላ በሽታ እንዳልጭንባት ደሞ አልበላም ስትል እና እኔ እያለች ነው። አረ እንኳን እሱ የስክ የስፒከሩ ጮት መናጮሽ። በይ አሁን እንግዲህ መላመላ በያት አለች። አላቅላችሁም እንዴ ኦ ይሄኔ እኔ ምንድነው ያደረገኝ? እንዴ ኦ እኔ ልብላ እያለች ነው ማለት ነው። ትላለች ማለት ነው። ሌና አትብላ፣ እኔ ብላላታለሁ እያለች ነው ማለት ነው። ሌላ ደግሞ ያው እንግዲህ እየጎሰጎሰችው ነው ማለት ነው። ይችኛዋ ደግሞ ቁጭ ብላ እንግዲህ ምሮ ትመጣለች። ምን ሆነሽ ነው አለቻት ቤቴ ምን ሆነሽ ነው አለቻት። እሺ ተነሽ ሶፋ ላይ ሁኚ አለቻት። እሺ ቆየት ነኝ እያለች ነው ማለት ነው። እንግዲህ ምሮ ደግሞ ምግብ ላምጣልሽ እያለቻት ነው። ምግብ ላምጣልሽ ብሎ ኪርቤት ትቶኝ ሄደ። እሱ እኮ ስራ ነው የሄደው። እናሽ ለምን ዋሸኛን እያለቻት ነው። ለማንኛውም ቤተሰቦቼ ሁላችሁም ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ በሚቀጥለው እስከምንመለስ እስከምንመለስ ድረስ በሚቀጥለው ዘጠና አንድን ክፍል ዘጠና አንድን ዘን እስከምንመለስ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ቤተሰቦችዬ ሁላችሁን አመሰግናለሁ። ሁላችሁም ታዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከረብ አመሰግናለሁ። በተቀጣይ ክፍል እስከምንመጣ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኦኬ ቤተሰቦችዬ እንግዲህ ያው ጽናት ድራማ በጣም ደስ የሚል ነው እንግዲህ